ተወዳዳሪ ያልተገኘለት የቤጂንግ ኦሎምፒክ ሚስጥራት። በቻይና አዘጋጅነት በጎርጎሮሲያኑ ነሐሴ 2008 የተካሄደው ኦሎምፒያድ ውድድሮ ለአራተኛ ጊዜ የተካሄደበት ነበር። ከአንድ ቢ ኮክር የታየባቸው 16 ቀናትን አስመልክቷል። በ28 የስፖርት አይነቶችና 37 የውድድር ዘርፎች ለአሸናፊዎች የተዘጋጁትን 302 ወርቆችን ለማፈስ ፍልሚያው ከሮ ሰንብቷል። ቤጂንግ የአስተናጋጅነት እድሉን ካገኘችበት 2001 አንስቶ በበቂ ሁኔታ ስትዘጋጅ ቆይታ አስደናቂ መሰናዶውን ለዓለም ማሳየት ችላለች። ሰላም፣ ጤና ይስጥልን የአሪፍ ሚዲያ ቤተሰቦች፣ የዛሬው ጥንቅራችን ወደ ሩቅ ምስራቅ በምናብ ይወስደናል። በምናብ ጉዟችንም በቻይና አስተናጋጅነት የተካሄደውንና የምንጊዜውም ስኬታማ ኦሎምፒያድ ስለሚሰኘው የ2008 መሰናዶ የመጋረጃ ጀርባ ጉዳይ በዝርዝር የምንቃኝ ይሆናል። በቆይታችንም ከኦሎምፒክ ዋዜማም እስከ ፍጻሜው ብሎም ደግሞ በደረ ውድድሩ ስለነበሩ ያልተሰሙ ጉዳዮችን፣ ሚስጥራዊ መረጃዎችን ታዳምጣላችሁ። ውድ ቤተሰቦቻችን፣ ወደ መሰናዷችን የምናልፈው በብዙ ያልተሰሙ ታሪኮች የታጀበውን ጥንቅራችንን ለመስማት አብራችሁን በምታሳልፏቸው ጥቂት ደቂቃዎች ፈጽሞ እንደማትቆጩም በመተማመን ነው። ቪዲዮ ላይክ፣ ቻናላችንን ሰብስክራይብ እና ሁሉም ማራኪ መሰናዶቻችንን እንዲደርሳችሁ ደግሞ የደወል ምልክቱን መጫናት ትርሶ ለማለትም እንወዳለን። መሰል መሰናዶችን በብዛት ይዘን ለመምጣት የእናንተ አይዟችሁ ባይነት ትልቅ ስንቃችን ነውና ያላችሁን አስተያየትም ሆነ መሰል ጥቆማ ያለ ስስት ለግሱን እያለን በቀጥታ ወደ መሰናዷችን እንሻገራለን። ሰናይ ቆይታ። በእርግጥም የቻይና የዓመታት የውድድር መሰናዶ ዝግጅት ወዳጅን አኩርቶ ጠላትን ባሳፈረ መልኩ ተቋሽ፣ ሀገሪቱም ራሷን በዓለም አደባባይ ከፍ ባደረገችበት ሁኔታ እጅግ እየዘመነና የተሰናሰለ መሰናዶን ለማካሄድ በቅታለች። ለውድድሩ አጠቃላይ መሰናዶ 40 ቢሊዮን ዶላርን ወጪ አድርጋለች። የትራንስፖርት መሠረተ ልማት ረዳት የማስፋፊያ ግንባታዎችና ዘርፈ ብዙ ተግባራትም ተከናውነዋል። አንድ ዓለም አንድ ህልም የሚል መፈክር የነበረው መሰናዶ የዓለም አንድነትና ሰላም በእጅጉ የተሰበከበት ሆኖ አልፏል። የቻይና ጎልቶ መታየት የሚያስፈራቸው ምዕራባውያኑ መገናኛ ብዙሃን ግን ጉድፍ ለማውጣት ብዙ ሞክረዋል በውድድሩ መሰናዶ ዙሪያ ክፍተት ማግኘት ሲሳናቸው ሀገሪቱ በሰብአዊ መብት አያዝ ደካማናት እያሉ ሲከሱ ሰነባብተዋል። ሆኖም ቻይና ለየትኛውም ማዘጋጅ ሀገር ከባድ ሥራ ተደርጎ የሚታየው የኦሎምፒክ ስቴዲየም ግንባታ ጭምር ቀሎ ታይታለች። ዘጠና አንድ ሺህ ተመልካቾች የያዘው የወፍ ጎጆ ስታዲየም የግንባታ ሂደትም አሁንም ድረስ ከብዙዎች ሊና የማይፋቅ ትዝታ ያለው ነው። ስሙ እንደሚያመላክተው የወፎች ማደሪያ የጎጆ ቅርጽ ይዞ በግሩም የሥነ የሥነ ሕንፃ ንድፍ ሊሰራ በቅቷል። ለግንባታው ሦስት ዓመታትን የወሰደና 423 ሚሊዮን ዶላር ያህል ወጪ የተደረገበትም ነው። በወቅቱም ለግንባታው 42,000 ቶን ወይም በድምር 26 ኪሎ ሜትር እርዝመት ያለው ፌሮ ብረት ጥቅም ላይ መዋሉም ይነገራል። በጀርመኑ የሥነ ሕንፃ ኩባንያ ሄርሶግና ዲሙረን አርክቴክተን የተሰራው የስቴዲየሙ ንድፍ በኦሎምፒክ ታሪክ ከሚጠቀሱ ግንባታዎች አንዱን እውን ማድረግ አስችሏል። በወቅቱ የየትኛውም የዓለም ግንባታ ያን ያህል ፌሮ ብረት ይጠቀመ መዋቅር እንዳልነበረውም ይወሳል። ስቴዲየሙ ስራው ተጠናቆም አገልግሎት ሲጀምር ለቤጂንግ ትልቅ ኩራትን የፈጠረ ነበረ። ስቴዲየሙን ለመገንባት በሚል በአካባቢው የነበሩ ነዋሪዎች ተፈናቅለዋል የሚል ስሞታ ግን ከምዕራብያኑ የሰብዓዊ መብት ተቆርቋሪዎች መሰንዘሩ አልቀረም። ይሁንና ግን እንደዛ አይነቶቹ ጫጫታዎች የስቴዲየሙን ሁለገብ ውበትና የውድድሩን ስኬት የሚቀንሱ ሊሆኑ አልቻሉ። ሌላው ቀርቶም ሁሌም ከግሪክ ተነስቶ ወደ ኦሎምፒያዱ አዘጋጅ ሀገር መጓዝን ልማድ ያደረገው የኦሎምፒክ ችቦ በራሱ ለውድድሩ ተጨማሪ ድምቀት እያላበሰ ነበረ። የውህደት ጉዞ የተሰኘው የችቦ ቅብብሎሽ ከአቲንስ ተነስቶ ቤጂንግ ለመግባት 129 ቀናት ፈጅተውበታል። በአጠቃላይ 137000 ኪሎ ሜትሮችን በፈጀ ጉዞ ውስጥም 21800 የችቦ ተቀባባይ ሰዎች ተሳትፈዋል። ታሪካዊ ችቦ በታላቁ የቻይና ግንብ ከደረሰ በኋላም ግዙፉን ሰው ሰራሽ ግንባታ ያለፈበት ሂደት በራሱ ልብ ሰቃይ ሁነትን ያዘለ ነበር። በመጨረሻም ወደ ብሔራዊ የውድድር ማኬጃ የወፍ ጎጆ ኦሎምፒክ ስታዲየም አምርቶ ጉዞው ተቋጭቷል። የኦሎምፒክ መክፈቻ መርሃ ገብሮም በቴሌቪዥን ብቻ የ1.5 ቢሊዮን የዓለም ሕዝብ ትኩረት እንዳገኘም ይወሳል። ከቲያናሚን አደባባይ ወደ ወፍ ጎጆ ስታዲየም ሲወረወር የታየው የርችት ትዕይንት ቀድሞ የተቀረጸ ነው የሚለው አሉባልታ መሰል መረጃ ቀዳሚው ነው። መልእክት ለእናት ሀገር የሚሰኘውን ግሩም ዜማ በመድረኩ ላይ ያቀረበችው ሊን ሚያኮኤ የምትሰኝ ታዳጊ ሁኔታም አነጋጋሪ ነበር። የሙዚቃው ዳይሬክተር ቺን ዢጋንግ ግን የልጅቷ አቀራረብ በቀጥታም ከመዝፈን ይልቅ በከንፈር እንቅስቃሴ የተሰናዳ መሆኑን ዘግይቶ ቢሆን ይፋ አድርጓል። በመድረኩ ላይ ሲሰማ የነበረው ድምጽ የልጅቱ ሳይሆን ያንግ ፔ የሚሰኘው ዋነኛ የሙዚቃው ባለቤት የሆነችው ታዳጊ መሆኑንም ገልጿል። በመድረኩ ላይ ዋነኛዋ የዘፈኑ ባለቤት ያልቀረበችው ለእይታ የሚሆን መስፈርት ስለማታሟላ እንደሆነም ሻንክ በወቅቱ ይፋ አድርጓል። ኦሎምፒያዱ አዳዲስ ክብረ ወሰኖች የተመዘገቡበት በመሆኑም ረገድ በታሪክ ተጠቃሽ ነው። አፍጋኒስታን በውድድሮ ታሪክ የመጀመሪያ ሜዳሊያን ያገኘችው በቤጂንግ ነበረ። ሩሁላህ ኔክፓይ በ58 ኪሎግራም ቴኳንዶ ያገኘው የነሐስ ሜዳሊያ በአሜሪካ ወረራ ስር ለነበረችው አገር ትልቅ ተስፋን የፈነጠቀም ነበረ። በካያክ ውድድር ደግሞ ቡክፔቴ ሦስተኛ ወጥቶም የቶጎን ቀዳሜ የኦሎምፒያድ ሜዳሊያ ማስገኘት ችሏል። ሞንጎሊያ በበኩሏ በ100 ኪሎግራም ጁዶም በቱቪሺን ባይር ። ናይዳን አማካኝነት የኦሎምፒክ የመጀመሪያ ወርቅ ሜዳሊያን በቻይና መዲና ላይ አግኝታለች። ውድድሩም የ3000 ሜትር መሰናክልን ጨምሮ የፒኤምኤክስ የሞተር ውድድሮችን ለመጀመሪያ ጊዜ በማስተናገድ ረገድም ተጠቃሽ ነው። በአጠቃላይ በኦሎምፒያዱ የሁለት ሳምንታት ቆይታ በድምር 25 የዓለም ክብረ ወሰኖች ተሰብረውበታል። በውድድሩ ላይም ሁለት አትሌቶች ከሁሉም በላቀ መልኩ የመሰናዶ ድምቀት ሆነው መሰንበታቸው አይዘነጋም። ጃማይካዊው አትሌት ሶስት የዓለም ክብረ ወሰኖችን ጭምር በእጁ በማስገባት አስደናቂ የውድድር ጊዜን አሳልፏል። የኦሎምፒክ ውድድር ብዙ ሜዳሊያዎችን የሰበሰበ ታሪካዊ አትሌት ለመሆንም በቅቷል። ከዛ ቀደም ብሎም በአንድ ኦሎምፒያድ በድምር የነበረው ሰባት የወርቅ ሜዳሊያዎች የማሸነፍ ክብረ ወሰን በፊሊፕስ ወደ ስምንት ከፍ ብሏል። ያንው የ23 ዓመት ወጣት ክብሩን ያገኘው በዘጠኝ ቀናት ውስጥ ባደረጋቸውም 17 ያህል ውድድሮችም ነበረ በሀገር ደረጃ ደግሞ አሜሪካ 36 ወርቅ 38 ብር እና 36 ነሐስ በማግኘት በድምር የሜዳሊያ ቁጥር ቀዳሚ ነበረች ሆኖም አዘጋጅ ሀገሯ ቻይና በኋላ ላይ ሶስቱን በአበረታች መድኃኒት የተነሳ ብትቀማም 51 የወርቅ ሜዳሊያዎች በማግኘት በደረጃ ሰንጠረጆ አናት ተቀምጣ ውድድሩን ጨርሳለች ይህ በእንዲህ እንዳለ በውድድሩ ወቅቶች የነበሩ ሰጣ ገባዎች በራሳቸው ለውድድሩ ትኩረት ማግኘት ተጨማሪ ምክንያቶች ነበሩ። በተለይም ከዳኝነት ውሳኔዎች ጋር በተያያዘ የነበሩ ቅሬታዎች ስፖርተኞችን ስሜት ውስጥ ሲከታቸው ተስተውሏል። አንጌል ማቶ ሲሰኝ የነበረው ኩባዊ የቴኳንዶ ተወዳዳሪ ነሐስ ሜዳሊያ እንዳላገኝ አድርጎኛል ያለውን የጨዋታ ዳኛ በመደብደቡ የሕይወት ዘመን እገዳ ተጥሎበታል። በሌላ በኩል የቻይና ጂምናስቲክ ሰበሰብ ከ16 ዓመት በታች የሆኑ ተወዳዳሪዎችን በማሳተፍ የአነስተኛ ዕድሜ ገደቡን ጥሷል በሚል ታምቷል። ኒውዮርክ ታይምስ ጋዜጣም ከስድስቱ የቻይና የሴት ጂምናስቲክስ አባላት ውስጥ ሦስቱ ከሚፈለገው ዕድሜ በታች ናቸው የሚል ዘገባን ሰርቶም ነበር። የቻይና መንግስትም ያሉ ባልታዎቹን መናፈስ ተከትሎ አትሌቶቹ ተገቢውን እድሜ ያሟሉ መሆናቸውን በፓስፖርታቸው እድሜ አማካኝነት ለማረጋገጥ ሙከራ አድርጓል። የዓለም አቀፍ ኦሎምፒክ ኮሚቴም ማስረጃውን ከመረመረ በኋላ ተወዳዳሪዎቹ ውድድራቸውን እንዲቀጥሉ ፈቅዶላቸዋል። ቻይና ከተሳካ የውድድር አዘጋጅነት ባሻገር በትምህርትና በኃይል አጠቃቀም ዙሪያ ያደረገቻቸው መሻሽሎች ተጠቃሽ እንደነበሩም አሁንም ድረስ ይወሳል። ቤጂንግ አጋጣሚውን በከተማ ያለውን ከፍተኛ የአየር ብክለት ለመቀነስ ስትጠቀምበት ሰንብታለች። በወቅቱ የቻይና የቴክኖሎጂ ሚኒስቴር የነበሩት ዋንግ ጋንግ በተወዳዳሪዎች የአየር ጉዞና መሰል ተግባራት የተነሳ ውድድሩ ለ1.2 ሚሊዮን ቶን ካርበን ዳይኦክሳይድ ልቀት ምክንያት እንደሚሆን ተናግረውም ነበር። የአየር ንብረት ብክለቱን ለመቀነስ ሀገሪቱም የዛፍ ተከላና የተበከለ አየር ልቀትን የሚቀንሱ እርምጃዎችን ወስዳለች። ናሳ በወቅቱ ባካሄደው ጥናት መሰረት በቤጂንግ ተጥሎ በነበረ የሞተር ሳይክሎች ክልከላ የተነሳ የተበከለ አየር ልቀት መጠን ከ26500 እስከ 16000 ቶን ድረስ መቀነስ ታይቶበታል። በኦሎምፒክ ውድድሩ በተፈጠረው የከባቢ አየር ግንዛቤ መፍጠር ስራ የተነሳም ሀገሪቱ የአየር መበከልን የሚቀንሱ ተጨማሪ የፖሊሲ እርምጃዎችን ተግባራዊ ያደርጋለች። ለአብነትም ያህል በቤጂንግ 15 ሺህ ያህል የድንጋይ ከሰል ይጠቀሙ የነበሩ ማሞቂያዎች ወደ ታዳሽ የኃይል ምንጮች ፊታቸውን አዙረዋል። ከተማዋ የፀሐይ ማሞቂያ ቁጥሯን በ176 በመቶ ማሳደጓም ታውቋል። በአጠቃላይ ውድድሩ ለቤጂንግ በሜዳ ላይና ከሜዳ ውጭ ታሪካዊ ሜዳል ያገኘችበት ከመሆኑ ባሻገር ለከባቢ አየሩም የእፎይታ ተምሳሌት ተደርጎ የሚወሳ ነው።